እንኳን ወደ አምብሬከብል ቮይስስ ዩቱብ ቻናል በሰላም መጣችሁ። ዛሬ ክፍል ሁለትን ነው ይዤ መጣሁላችሁ። ክፍል አንድ ላይ ስለ ባንድካም ሶፍትዌር አውርቼ የላችሁ ነበረ፣ እንዴት አድርጋችሁ እንደምትጭኑ እንዴት አድርጌ ሶፍትዌሩን ሴትፑን እንዴት እንደምልክላችሁ ነግሬያችሁ ነበር። እንዲሁም የፓወር ሾፍትንም እንደዚሁ ምኑን እልክላችኋለሁ ማለት ነው። ሴትፑን እዚሁ ከስር ኮሜንት ቦታ ላይ የቴሌግራም ቻናላችሁን ታስቀምጡልኛላችሁ፣ ለእያንዳንዳችሁ እልክላችኋለሁ ብዬ ቃል ንገባላቸው ስለዚህ ዛሬ ዥ የምታውላቸው በዋነኝነት ስለ ምንድነ ማወራቸው ስለ ፓወር ሶፍት ፓወር ሶፍት ስክሪን ሪከርድ ሶፍትዌር ነው ስለዚህ ይሄኛውም እንደ ባንድ ካም ስክሪን ሪከርድ ያደርጋል ከማይክራፎን የሚመጣን ድምፅ ተቀብሎ የመቀበል አቅም አለው የሲስተም ሳውንድ ደግሞ ሲስተም ሳውንድ የሚባሉ የኮምፒውተርን ድምፅንም የማይክራፎን ድምፅንም ይቀዳ ሁለቱንም የመቅዳት አቅም አለው ስለዚህ እኔ አሁን ምላችሁ ነገር ምንድነው፣ ይሄ ፓወርሶፍት ሶፍት ከባንድ ካም ጋር ሲነጻጸር ምንም አይነት ውስብስብ የሆነ ማስተካከያ ወይም ሴቲንግ የለው። ባንድ ይሄው ፓወር ሶፍት ማለት ይሄው ነው። ይሄው ፓወር ሶፍትን ከፈትኩት፣ ፓወር ሶፍት ስክሪን ሪኮርደር ነው። ይሄን እየከፈትኩት ነው። ተመለከቱ፣ ኦሪጂናሉ ፓወር ሶፍት ስክሪን ሪኮርደር ይህንን ነው የሚመስለው። ይሄ እናንተ ኢንተርኔት ላይ ገብታችሁ www.bandcamp.com ወይም ደግሞ www.powersoft ስክሪን ሪከርድ ምናምን ብላችሁ ብትጠይቁ የምታገኙት ወይም ደግሞ ሪከርድ ተደርጎ የሚመጣላችሁ እንትን እናንተ የምትፈልጉት አይነት አይደለ፣ ትክክለኛው አይደለም። ትክክለኛውን የፓወርሶፍት ስክሪን ሪከርድ አታገኙትም። ስለዚህ አሁን እኔ ለእያንዳንዳችሁ ለያንዳንዳችሁ እዚህ እንት ላይ ታስቀምጡልኛላችሁ፣ አታች አደርግላችኋለሁ ማለት ነው። ሌላው አሁን እዚህ ጋር ስለምንድን ነው የማወራው? ስለ ፓወርሶፍት ስክሪን ሪከርድ። ይሄ ነው የፓወርሶፍት ስክሪን ሪከርዱ የሚመስለው፣ ስክሪኑ ይህንን ነው የሚመስለው። እየታያችኋል እዚህ ጋር። የመጀመሪያው ምንም ውስብስብ የሆነ ሴቲንግ የሉትም፣ በጣም ግልጽና አጭር ነው። ሌላው ደግሞ ምንድን ነው ኦንላይን የሚሰራ ነው። ኦንላይንም የሚሰራ እንትን አለው ሶርስ አለው፣ ኦንላይን ሶርስ አለ። ኦንላይን ላይ ስክሪን ሪከርድ ማድረግ ትችላላችሁ። የዚህ የፓወርሶፍት ሌላው ደግሞ ምንድ ነው መሰረታዊ የኤዲቲንግ ቱሎች አሉት። ፓወርሶፍት ለአጠቃቀም ቀላል ነው። ትምህርቶችን ለመስራት ስብሰባዎችን ለመቅዳት ምናምን በጣም ይጠቅመናል ማለት ነው። ባንድ ካም ግን ከባንድ ካም ከዚህ ከፓወር ሶፍት ለየት የሚያደርገው ምንድነው ጌሞችን የበጣም በተሻለ ሁኔታ የማጫወት አቅም አለው። ጌሞችን ያጫወታል በቅራት ጥምጾችን ይቀዳል። ዝርዝር ሴቲንጎች አሉት። ባለፈው እንዳስተማርካችሁ እንዳስተማርኳችሁ ክፍል አንድ ላይ ዝርዝር ሁኔታዎችን፣ ሴቲንጎችን የማስተካከል አቅም አለው። አሜን ዝርዝር ሴቲንጎች አሉት። ረትኛ ደግሞ ኮምፒውተራችሁ ላይ ተጽዕኖ አይፈጥርም። በአንድ ካን ተጽዕኖ አይፈጥርም። በራሱ ነው ነገሮችን የሚያደርገው ማለት ነው። ስለዚህ አሁን ቀጥታ ወዴት እንገባለን? ወደ ፓወርሶፍት። ፓወር ፓወር ነው። ኤ ፓወርሶፍት ስክሪን ሪከብ፣ ኤ ነው። ስክሪን እንት ሲቀዳ የሚያሳየው ይህንን ነው። ይህን እኛ ራሳችን ወደ ላይ ምርታችን ማድረግ እንችላለን በፈለግነው ሁኔታ ተፈለግን ፉል ስክሪን የሚለው ነጥብ እንደዛ ማድረግ እንችላለን። ይቺ ፉል ስክሪን ናት። ክሊክ ስናይ ፉል ስክሪን ነው የሚሆነው። ሌላ እዚህ ጋር ለምን መጣ? ዋናው ነገር አሁን ያለው ምንድነው? ሳውንድ ሲስተም ሳውንድ አለ። የኮምፒውተር ድምጽ ነው። የኮምፒውተር ድምጽ ላይ ኮምፒውተር ላይ የሚጫወቱ ነገሮች ለምሳሌ ከዩቲዩብ፣ ከፌስቡክ የሚጫወቱ ድምጽ ነገሮች ምንድነው የምናደርገው ማለት ነው። እንትን የምናደርግበት ነው የምንቀዳበት ማለት ነው። ድምጹንም ምስሉንም የሚወስድበት ይሄ ማይክሮፎን የሚለው ደግሞ የኮምፒውተር እስክሪን ድምፅ ሳይሆን ከውጭ እኛ እየተናገርን ቱቶሪያል የምንሰጥ ከሆነ ያንን ድምጽ የምናስገባበት በማይክሮፎን እናንተ አሁን ስትመርጡ ማይክሮፎኑን ክሊክ ነው የምታደርጉት። እኔ አሁን ምን አድርግ ያለው ቱቶሪያል እዚህ ጋር እየሰጠው ቱቶሪያል እየሰጠው ያለው እየቀዳዋችሁ፣ አሁን እስከ እንትኑ የቱቶሪያሉን እየሰጠው ያለው በባንድ ካም ነው። በባንድ ካም እየቀዳሁት ያለው ለዛ ነው እዚህ ጋር እነን ከድምጽ ውጭ አድርጌዋለሁ። ምንን ፓወር ሶፍት ስክሪን ሪካርድ ማለት ነው። ሁለተኛ ደግሞ ከሲስተም ሳውንድ ወይም የኮምፒውተር ድምፅን ሲደመር የማይክሮፎን ድምጽንም ሁለቱንም በአንድነት አድርጎ መቅዳት ይቻላል ማለት ነው። ኮምፒተር ላይ ዩቲዩብ ሰውየው እየተናገረ ወይም ደግሞ ዜናው እየተነገረ እናንተ የፈለጋችሁትን ነገር እዛ ላይ ከውስጥም ድምጽ እያቆማችሁት እናንተም እየተናገራችሁ የምትሰሩት አይነት ሲሆን ያን ደግሞ ሁለቱንም ማብራት ይችላላችሁ ማለት ነው። ሌላው እዚህ ጋር ስክሪንና ዌብ ካሜራ የሚል አለ። ስክሪን የሚለው ያው ስክሪኑን እስክሪኑን ሲቃይ በስክሪን እየተቀዳ ሲሆን ነው። ዌብ ካሜራ የሚሆነ እስክሪን ላይ ያለውን ነገር የምትሰውት ከሆነ እዚህ እስክሪን ላይ ያለችዋን ብቻ ነገር እየታየ የሚሰራ ከሆነ እቺ ስክሪን ነው ክሊክ የምናደረገው። አይ ዌብ ካሜራ ከነካችሁ ደግሞ ከኮምፒተሩ ውጭ ከስክሪኑ ውጭ ያለውን ስራ ነው የሚሰራላችሁ። ከኮምፒውተሩ ውጭ ያለውን ስራ በካሜራ እየተቀረጸ ነው ይሰራላችሁ ማለት ነው፣ የኮምፒውተር ካሜራ በመጠቀም። ይሄ ሬክ የሚለው ያው ሪካርዲንግ ነው። ይሄ ፉል ስክሪን ነው። እዚ ጋር መተን በአጭሩ ምንድነው፣ ሴቲንግ ውስጥ እንገባለን። የትኛዋን ሴቲንግ ምልክቷን እነካለ፣ ከዛም የሆነውን ማየት እንችላለን። እዚ ጋር ምንድነው የምናየው? ስታርት ሪከርዲንግ ኮንትሮል ፕላስ ኤፍ ሲክስ፣ ስቶፕ ሪከርዲንግ ኮንትሮል ፕላስ ኤፍ ቴን፣ ፖዝ ሪሱም ሪከርዲንግ ኮንትሮል ፕላስ ኤፍ ሰቨን፣ ሾው ኦር ሃይድ ሪከርዲንግ ቱልባር። ሪከርዱን ቱልባሩ ቱነኒ ሳይታዩ ለመስራት ተፈለጋችሁ፣ እዛ ኮንትሮል ፕላስ አልት ፕላስ ኢን መጠቀም እንችላለን ማለት ነው። ይሄ ደግሞ ዲፎልት አውትፑት ዳይሬክተሪ ነው። እዚህ ጋር የምንፈልገውን ፋይል የቱ ጋር ነው የምናስቀምጠው? አሁን ለምሳሌ እየፈራንበት ያለውን ፋይል የቱ ጋር ነው የምናስቀምጠው? እዚህ ጋር ሴሌክት እናደርጋለን ዴስክቶፕ ነው፣ ዶክመንት ላይ ነው፣ ዳውንሎድ የት ጌድካ ያኔ ነገር ሴሌክት እናደርጋለን ማለት ነው። እኔ አሁን ለጊዜው የምቀዳውን ቦታ የት መማድረገው ዴስክቶፕ ላይ ነው። ዴስክቶፕ ይየማረጥ። ይታያችሁ ኦኬ አልኩ። አሁን የቀዳሁትን ዲስክቶፕ ላይ ለቀጥታ ሄዶ ሊቀመጠው። ሌላው ደግሞ እዚህ ጋር ይህን ከመጥጋፋቸው የሚፊት ሪከርዲንግ የምትላለች ሪከርዲንግ ላይ ብዙውን ጊዜ ቤዚክስ ከሚሉት ውስጥ እዚህ ጋር ሁለቱ የላይኛውና የመጨረሻው ኢንክሉዲንግ ዘከርሰር ኢንቱ ዘ ካፕቸር የሚለው ማለት ትምህርቱን ቱቶሪያሉን ስንሰጥ ከርሰሩን ጭምር እቺ ከሱራ እየታየች እንዲሆን ከፈለግን በዚህ አይነት ሁኔታ ነው የምናደርገው ማለት ነው። ሌላ ደግሞ ሾው ዘካውንት ዳውን ቢፎር ሪከርዲንግ ከመቅዳቱ በፊት ቁጥር ይሰጣችኋል። እዚህ ጋር ይሄኛው ምንድነው? ነው የአፓወርሶፍት ስክሪን ሪከርድ አንድ ሁለት ሶስት ብሎ ጎ የሚል ነገር አለ እና ያንን ነገር ለማሳየት ስትፈልጉ ነው። ሌላው ደግሞ የቪዲዮ ፎርማቱ ኤምፒ ፎር ነው ይታያችኋል። ኤምፒ ፎር ሙድ ነው የሚሆነው። ሌላው በኳሊቲ ደረጃ ሀይ ኳሊቲና ስታንዳርድ የሚላለ እኛ ስታንዳርድንም ሀይ ኳሊቲ መምረጥ እንችላለን። አሁን ዝም ብለን ሀይ ኳሊቲ እንመርጣለን። ከዛ በኋላ እዚህ ጋር እንመጣለን። ኦኬ ብለን እንወጣለን። እዚህ ጋር ኦኬ ብለን ከወጣን በኋላ ሌላው ደግሞ ምንድነው፣ ቀጥታ ምንድን ነው የምናድርገው? ሪከርድ ነው የምንለው። ተመልከቱ፣ አሁን እኔ ሪከርድ ብዬ ይህንን ይጫላለ። ተመልከቱ፣ ኦፍ ስክሪን ያለኝ እኔ ኦፍ ማይክራፎን ብሎኛል። እኔ ኦፍ አድርግ ያለው መጀመሪያም እየቀዳሁት ያሉት በሌላ እንትን ስለሆነ ማለት ነው። ኦኬ አልኩት። ተመልከቱ፣ አንድ ሁለት ብሎ ሶስት ሁለት አንድ አለ ጎዋ። አሁን ይሄ ነገር እየቀዳ ነው። እዚህ ጋር ምን እየቀዳ ነው ማለት ነው ባንድ ካም የሚቀጣል እንደገና ደግሞ አፓወርሶፍት ስክሪን ይከብ እና የታለ ለዚህ ቢያ አፓወርሶፍት ስክሪን ይከቡ የታ ለብላችሁ ከጠየቃችሁን ተመልከቱ። እዚህ ጋር መታችሁ እችኛዋን እዚች ጋር ያለችውን ቀስት እዚህ ጋር ታች ክሊክ ስታደርጉ ምን ታገኛላችሁ? ብልጭ ድርግም የምትል የአፓወርሶፍት ስክሬድ ካርድን ታገኛላችሁ። እሱ ላይ ራይት ክሊክ ታደርጋላችሁ። ማውዙ ታደርጉና ፖዝ አይደለም የምትሉት ፖዝ ካላችሁ እየቀዳችሁ ካናችበት ቆማችሁ እንደገና የምትቀዱት ሲሆን ስቶፕ ነው የምትሉት ኤግዚት ካላችሁ ደግሞ ቀጥታ ምንም ነገር ሪከርድ ሳያደርግ ይዘጋዋል ማለት ነው ስለዚህ ምንድን ነው የምናደርገው ስቶፕ የሚለውን ክሊክ እናደርጋለን ስናደርግ ተመልከቱ እዚህ ጋር አሁን እየቀዳ ያለውን ምን እያደረገ ነው ማለት ነው ፋይሉን እያወረደው ነው ከዛ ትንሽ እንታገሳለን እስክሪኑን ከፈተው ያው እየነካካሁት ያለሁትን ነገር ተመልከቱ እያደረገ ያለው ቅድም እያደረግኩ ያለሁትን ነገሮች ሁሉ ማሳየት ጀመረ ገባችኋል

ከዛም በኋላ ው ፎልደሩ የሚቀመጠው ቅድም ዴስክቶፕ ነው ብያለበት፣ ነው ዴስክቶፕ ላይ ነው ያለው። ሴቭ ላት። ከዛም በኋላ ምንድነው ፓብሊሺንግ ቱ ቪዲዮ ፋይል እያለኝ ነው አደረገው። ከዛም እላለው ደን እላለሁ። ታያችሁ። ከዛም በኋላ ይሄን ዘጋለሁ ይሄኛውንም ዘጋዋለሁ። ስለዚህ ምን አድርግ ያለው ማለት ነው፣ ቀድቻለሁ ማለት ነው። ይሄው የቀዳውትን እዚ ጋር ማየት እንችላለን። ቪዲዮ ቪ ኤስ ኤ ጋር አሚ የኔ ደሞ ኮምፒውተር ዳይሬክት ደብል ክሊክ አደረኩ አይከፍትልኝ። ብዙ ጊዜ ያስቸግረኛ። ራይት ክሊክ አድርግና ብዙ ጊዜ የሚመቸኝ እኔ እሱ ነው። ራይት ክሊክ አድርጌ ቀጥታ አመጥቼ እዚ ጋር ቬልሲ ሚዲያ የሚለውን ሴሌክት አደርጋለሁ። ከዛም በኋላ የቀዳነውን በፓወር ሶፍት በቀላሉ ማየት እንችላለን ማለት ነው። ይሄው ፓወር ሶፍት ይው ቀድም የቀዳሁት ማለት ነው ቀድም የቀዳሁት ምንድን ነው? በጣም ውስን በሆነች ነው፣ በፉል ስክሪን ሳይሆን በምንድን ነው የቀዳሁት፣ በትንሹ ስለነበረ ይሄው ላችሁ እዚህ ጋር ነው የሚያሳያችሁ ማለት ነው። ይታያችኋል የተቀዳሁት ቪዲዮ በቀላሉ እንደዚህ ባለ ሁኔታ ማየት እንችላለን። ስለዚህ ለዛሬ እንግዲህ ይህን ይመስላል። ባለፈው ሳምንት ስለምን አውርቼ የላችሁ ነበረ? ስለ ባንድ ካም አውርቼ የላችሁ ነበረ። ይህም ባንድ ካም ከዩቱብ የምታውርቡት ከሆነ ከዩ እንትነ ኮጎጉል ላይ ስታወርዱ እናንተ የምታወርዱት አንድ አንድ ሬጂስተር የሚለውን ነው የሚሰቃች። ሁለተኛ እዚህ ጋር ደግሞ ቁልፍ ምልክት አለው። ስለዚህ ይሄ ነገር ከአስር ደቂቃ በላይ መጠቀም አትችሉም ብሎ ገድቧችኋል ማለት ነው። የኔጋ ግን ምንም ቁልፍ የለውም። ስለዚህ ይሄንን ኦሪጂናሉ ከፈለጋችሁ ምን ታደረጋላችሁ፣ ኮሜንት ሴክሽን ላይ የሁለቱንም እፈልጋለሁ ግላችሁ ትጽፉልኝ ያላችሁ ማለት ነው። በአጠቃላይ በሁለት ክፍል ያዘጋጀውላችሁ ቱቶሪያል ይህንን ይመስላል። ስላዳመጣችሁኝ በጣም አመሰግናለሁ። ባንድካም ካም ማጠቃለያ የሚሆነው ግን ባንድካም ሞር አድቫንስድ ዛም አፓወርሶፍት ስክሬድ ይካደ ማለት ነው። ብዙ መቼቶች አሉት ባንድካም ካም። ፓወርሶፍት ፓወርሶፍት ብዙ ጊዜ ለጀማሪዎች ጥሩ ነው። ለጀማሪ ለሆነም ለየትኛውም ይጠቅማል። ግን አድቫንስድ ደግሞ ትንሽ የሚሆንና በዓለም ደረጃ በዓለም ላይ ያሉ ዩቱበሮች የሚጠቀሙት ባንድ ካምን ይህን በአንድ ካምንም ሶፍትዌርንም ሁለቱን ብትጠቀሙ ሞድ የተሻላል። አይኔ ሶብስክስት አልፈልግም ያኛው ወይም አፓወርሶፍትን እንፈልጉ ካላችሁ እሱንም መጠቀም ትችላላችሁ ማለት ነው። ስለዚህ ስላዳምጣችሁ አመሰግናለሁ። ይህንን ዩቲዩብ ኮፒ ሼር ላይክ ኮሜንት ማድረግ አትርሱ ባካችሁ። ሳብስክራይብ አድርጉኝ አሳድጉኝ ይላለሁ። አመሰግናለሁ። ታንክዩ